የአዲስ አበባ ህዝብ ምሬቱን እያሰማ ነው። ዛሬ መጋቢት 26 ተማሪ ከትምህርት ቤቱ ሰራተኛ ከመስሪያ ቤቱ ተስተጓጎለ። መንግስት ግራ ገብቶታል። ሲማ ዴይሊ ኒውስ ነው። ዛሬ መጋቢት 26 ወትሮ በታክሲ እጦት የተማረረው የአዲስ አበባ ህዝብ ነዋሪ ዛሬ ምን ተፈጥሯል? ታክሲዎችስ የት ገቡ? ምንሳጠፋቸው ዛሬ የተከሰተው ክስተት የኢኮኖሚ ፖሊሲ ተጽዕኖ መሆኑ አንዱ ማሳያ ነው። አገልግሎት በሚሰጡበት ሰዓት ረጃጅም የነዳጅ ሰልፍ በመጠቀም በመገደዳቸው አገልግሎቱ ለፈላጊው ህብረተሰብ በጣም እንዲስተጓጎል አድርጎታል። አገልግሎት በሚሰጡበት ሰዓት ረጃጅም የነዳጅ ሰልፍ እንዲጠቀሙ በመገደዳቸው አገልግሎት ፈላጊ ህብረተሰብም በጣም እንዲስተጓጎል አድርጎታል። በሰዓቱ ህብረተሰቡ እንዳይገለገል አድርጎታል። መልኩ ከቀጠለ የአዲስ አበባ ህዝብ ቀውስ መግባቱ አይቀሬ ነው ግስት ከወዲሁ መፍትሄ ካልፈለገለት የዚህን ችግር አሳሳቢነት ቀጣይነት ካለው የማያዳግም እርምጃ መውሰድ እንዳለበትና የህዝቡንም ብሶት መስማት እንደሚጠበቅበት ተገለጸ።